የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን እያከናወናቸው የሚገኙ ሰው ተኮር ተግባራት በክልሉ ለሚገኙ ሌሎች ተቋማት ተሞክሮ የሚሆኑ ናቸው ሲሉ የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት ተናገሩ። ኮሚሽኑ በተቋሙ ግቢ ውስጥ ያስገነባውን የህጻናት ማቆያ ማዕከልና በከተማዋ የአቅመ ደካማ ቤቶች እድሳትን የቋሚ ኮሚቴ አባላት በተገኙበት አስመርቋል። ዘመኑ ይርጋል የአማራ ክልል ሲቪል ሰርቪስና ሰው ሃብት ልማት ኮሚሽን የተለያዩ ሰው ተኮር ተግባራትን በማከናወን የሲቪል ሰርቪስ ሪፎርሙ ተግባራዊ እንዲሆን እየሰራ ይገኛል። ኮሚሽኑ የሪፎርሙ አንዱ ተግባር የሆነውን ተቋማት ምቹ የስራ ቦታን መፍጠር ዓላማ ያደረገ የህፃናት ማቆያ በመገንባት ያስመረቀ ሲሆን ከዚሁ ጎን ለጎንም በባሕር ዳር ከተማ አስተዳደር የአንድ አቅመ ደካማ ቤት በማደስ ለተጠቃሚ ያስረክበዋል። የሲቪል ሰርቪስ ኮሚሽን ኮሚሽነሯ በአንቺ አምላክ ገብረ ማርያም ኮሚሽኑ ደንብና መመሪያዎችን በማውጣት ተቋማትን ከመከታተል እና ከመቆጣጠር ባሻገር ሪፎርሙ እንዲታ ገበር ቀዳሚ ሆኖ እየሰራ ነው ብለዋል። እንደምናየው አይደለም ቤቱ በጣም የፈራረሰ ሰው ይኖርበታል ብለህ የምታስበው ቤት አይነት ነገር ነው የነበረው። ብዙ አይደለም ያደረግነው ነገር ግን ለአንድ ሰው ቢሆን ችግር በመፍታታችን ደስ ይለኛል። እኔ ሁለተኛ ሌሎችም ተቋማት ይህንን ያደርጉታል ብለን እናስባለን። የጀማመሩ ተቋማት እንዳሉም አይተናል። አንዱ የተቋማት የሪፎርም አንዱ የሰራተኞችን ሰራተኞች ምቹ ሁኔታ መፍጠር ነው አንዱ ደግሞ የህጻናት ማወያ ነው። በተቻለ መጠን ለእኛ ብቻ ሳይሆን በአካባቢያችሁ ላሉ ተቋማትም አገልግሎት እንዲሰጥ አድርገን ነው የሰራ ነው። በመራ ግብሩ ላይ የተገኙት የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት የሲቪል ሰርቪስ ኮሚሽኑ የገነባው የህፃናት ማቆያ ማዕከልና የአቅበ ደካማ ቤት እድሳት በሪፎርም ስራው አርአያ የሆነበት ተግባር ነው ብለዋል። የምክር ቤት ቋሚ ኮሚቴ አባላትም ሌሎች ተቋማት ተግባራዊ እንዲያደርጉት ክትትልና ቁጥጥር እያደረጉ መሆኑን የገለጹት የእናቶች የህጻናት ማቆያ ወይም ማወያ እንዲዘጋጅላቸው ቀደም ብሎ ነው የወጣው ደንቡ እንደ ቋሚ ኮሚቴ በየጊዜው የምንከታተለው የምንገመግመው ተግባር ነው። በእውነቱ ዛሬ ያየነው ነው የዚህ ህጻናት ማዋያ ወይም ማቆያ ቦታ ከሌሎቹ ቢሮዎች ካየናቸው ስታንዳርዱን የጠበቀ ምቹ እና ሰፊ ለህጻናቶቹ ምቹ የሆነ ቦታ ነው የተገነባው። በዚህ ሲቪል ሰርቪስ ቢሮ የመሪነት ሚናውን አሳይቷን ብዬ ነው የማስበው። የአቅመ ደካሞችን ወይም አረጋውያን የቤት እድሳት በራሳቸው ተነሳሽነት ያስገነቡትና ርክክብ የተፈጸመበት ሁለተኛ ደግሞ የህጻናት ማቆያ ገንብተው ዛሬ ላይ እንደዛ አስመርቀዋልና የሲቪል ሰርቪስ ኮሚሽኑ አመራር አካላት እንደሁም ሰራተኞች ከራሳቸው ገንዘብ ጭምር አዋጥተው ነው ግንባታ ስራ የሚሰሩት። በጎነትን አይተናለ። ሲቪል ሰርቪስ ማ አንዱ የሚለው ሪፎርሙ ይሄ ነው። እንደ ቋሚ ኮሚቴ የምንሰራው የህፃናት አረጋያንና አቅመ ደካሞች አካል ጉዳተኞችን ጭምር በቅድ ጭምር ሁሉም ተቋማት አካተው እንዲሰሩ ነው የምናደርገው። ሲቪል ሰርቪስ ኮሚሽኑ ቤታቸውን ያደሳላቸው የባህር ዳር ቀበሌ 13 ነዋሪ እማሁ ባንቻ ምላክ እጅጉ ያረጀ ቤታቸው ለፍሳሽና መሰል ችግሮች እየዳረጋቸው ተቸግረው ይኖሩ እንደነበር አስታውሰው አሁን ላይ ለተደረገላቸው ድጋፍ አመስግነዋል። በጣም ችግር ነበረ። ምንም ነገር የቀን ስራ እየሰራው መከሬ እያየሁ ነበር የምኖረው። የሚያፈስ ነበረ ሚል እናንተ አሁን ስንትትን ደህና ነኝ ተመስገን ነው። ደስ ብሎኛል። በጣም የአማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ኮሚሽን ዓለም አቀፍ የሴቶች ቀንን በፓናል ውይይት አክብሯል።